ይሄው መቤቴ፣ ጨረስኩ። ምን ዋው! በጣም ይገርማል። የኔ ቡድን አንድ ሳምንት በሙሉ ይሄን ኮድ መፍታት አልቻሉም ነበር፣ አንተ ደግሞ በ10 ደቂቃ ውስጥ ችግሩን ፈታህ። በጣም ገራሚ ነው። ጥሩ ቃለ መጠይቅን ጨርሳል አይደል? አይ ከአምስት ሰዓት ጀምሮ ስጠብቅ ነበር፣ ነገር ግን ኤች አር ዋ መቤቴ ምንም ልታስገባኝ አልቻለችም። እና ማሁን ስለረፈደ ወደ ቤቴ ይሄድኩ ነው። አንዴ ጠብቀኝ፣ ሙስካን፣ እስቲ አንዴ ወደ ቢሮ የኔ አንተ እዚህ ቢሮ ውስጥ ምን ትሰራለህ? መጀመሪያ አንቺ እሱን ለምን ቃለ መጠይቅ እንዳላደረግሽለት ለኔ ንገሪኝ። እመቤት እጀ ቆማጣ ኮ ነው፣ ኮዶችን እንዴት ሊያስገባ ይችላል? ታይፕስ እንዴት ያደርጋል? ዝም በይ አንቺ! እንዴት ያለ ቃለ መጠይቅ ትወስኛለሽ? ያውም ከኔ ጋር ሳትማከሪ። ቢያንስ እንኳን አንዴ ቃለ መጠይቅ አድርገሽለት እኔን አታማክሪም ነበር? ታውቂያለሽ ደግሞ በአንድ እጁ ካንቺ በላይ ታይፕ ማድረግ እንደሚችል። እንደዚህ አይነት ሰዎች ደግሞ በተደጋጋሚ አይመጡም ለቃለ መጠይቅ። በዚህ ተግባርሽ ላባርሽ አሁን ከስራሽ። አሬ ይቅርታ መቤቴ። አይ ታያት መቤቴ፣ በድጋሚ ከማንም ሰው ጋር ይሄንን አትፈጽምም ታያት። ባክሽን። ደህና፣ ለየትኛው የስራ ቦታ ነበር ለቃለ መጠይቅ የመጣው መቤቴ? ለረዳ ዲቨሎፐር ጥሩ። እኔ አንተን ለዋና ዲቨሎፐር እቀጥራለሁ። ግን እኮ መቤቴ በቶሎ ለዋና ዲቨሎፐር ቅጥር አሟይለት። በጣም ነው የኮራውብህ። አካለ ጉድሎ እንኳን ሆነህ ያለምንም መታከት ተስፋ ባለ መቁረጥ ራስህ ለዚህ ብቁ በማድረግህ የኛ ኤክስፐርት ቡድን እንኳን ሳምንት የፈጀባቸውን ስራ አንተ በአስር ደቂቃ ውስጥ ሰርታ አሳየኸኝ። እውነት በጣም አስገርመህኛል። አመሰግናለሁ መቤቴ። ምንም አይደለም። በቶሎ የዋና ዲቨሎፐር ቅጥር ደብዳቤ ስጭው። እሺ መቤቴ። እባክህና አብረኸኝ። አመሰግናለሁ መቤቴ ዲፓንሹ በጣም ይቅርታ አድርግ ሌላ ላሳየሁ ባህሪ ምንም አይደለም እመቤቴ እኔ ብቻ ልነግርሽ የምፈልገው ወደፊትም ቢሆን ሰውን አካላ ጎዶሎ ስለሆነ ብቻ ዝቅ አታደርጊው የእናንተ እነሱን ዝቅ አድርጎ ማየት በእነሱ አቅም ላይ ጥርጣሬን ታመጣላችሁ ና አዎ ልክ ነህ እናም አመሰግናለሁ ህይወትን በሌላ አቅጣጫ እንዳያት ስላደረከኝ ምንም አይደለም እመቤቴ ናሽከኔ ጋር